መምሪያ በኩል የተሰሩ ስራዎች በበጀት ዓመቱ ብር 99 ሚሊዮን 474 ሺህ 756 ብር ከ92 ሳንቲም ገቢ ሲሆን በሁለት በዓላት የተገኙ ንዋየ ቅዱሳት ተመዝግበው ገቢ በማድረግ በሽያጭ ክፍል የተገኘ ገቢ ብር 20 ሚሊዮን 218 ሺህ 680 ብር ከ64 ሳንቲም ገቢ ተገኝተዋል። በአጠቃላይ የበጀት ዓመቱ ገቢ ብር 119 ሚሊዮን 693437 ብር ከ56 ሳንቲም ነው። በባለሙያ ተረጋግጠው የሚቀመጡ የከበሩ ንዋያትም በተገቢውም እንዲቀመጡ ተደርገዋል። ማህበረ ቅዱሳንን በተመለከተ በዩኒቨርሲቲ እና በኮሌጆች በሚሰጠው አገልግሎት ከሁለት መቶ ሺህ በላይ የግቢ ጉባኤ ተማሪዎችን በሀገር ውስጥና በውጭ ሀገራት በተለያዩ ቋንቋዎች እያስተማረ ይገኛል። ሀያ ሰባት ሺህ 524 ተመርቀው ባላቸው ሙያ ቤተክርስቲያንን እንዲያገለግሉ ተሰማርተዋል። ስምንት ሺህ አራት መቶ አስራ ስምንት የግቢ ጉባኤ ተማሪዎች የአብነት ትምህርት የተማሩ ሲሆን 146ቱ ስልጣነ ክህነት ተቀብለዋል። ለተተኪ አመራሮችና ተተኪ መምህራን ስልጠና ተሰጥተዋል። ስርዓተ ትምህርቱን በመከለስ 14 መማሪያዎች የኮርስ መማሪያ መጽሐፍ ተሰራጭተዋል። በልዩ ልዩ ቋንቋዎች በስብከተ ወንጌልና ሐዋርያዊ አገልግሎት ለሚሰማሩ አንድ ሺህ አምስት መቶ አንድ አገልጋዮች ስልጠና ተሰጥተዋል። አንድ መቶ ዘጠና አንድ አገልጋዮች ወርሃዊ ድጎማ ድጋፍና ክትትል በማድረግ 11577 በላይ ትምህርታዊ ጉባኤያት በማከናወን 41905 አዳዲስ አማንያን ተጠምቀዋል። በዳውሮኛ፣ በኮንትኛ፣ በጉምዝኛና በሸክኛ ቋንቋዎች የ48 ሰዓት ነገረ ሃይማኖት በድምፅና በምስል ተዘጋጅተዋል። በሦስት ቋንቋዎች በሲዳምኛ፣ በወላይትኛ፣ በጋሞኛ ቋንቋዎች ውዳሴ ማርያም የውዳሴ ማርያም ትርጉም ስራ ተሰርተዋል። በካህናት እጥረት ተዘግተው ለነበሩና አዲስ ለተሰሩ ሰላሳ አራት አብያተ ክርስቲያናት ካህናት ተቀጥረው አገልግሎት እንዲሰጡ ተደርገዋል። ደቡብ ኦሞ፣ በአሪዞኖችና በካፋ አህጉረ ስብከት አራት አብያተ ክርስቲያናት ተመርቀው አገልግሎት ጀምረዋል። በወላይታ ሰዶና ዳውሮ አህጉረ ስብከት ሶስት አብያተ ክርስቲያናት በመሰራት ላይ ይገኛሉ። በአማርኛና በኦሮምኛ ቋንቋዎች 1929 ምእመናን በርቀት መርሃ ግብር እየተማሩ ሲሆን ሶስት መቶ ሰባ አንድ ተመርቀዋል። ስብከተ ወንጀልና ሐዋርያዊ አገልግሎትን ለማዳረስ ብር 58 ሚሊዮን 673,518 ብር ወጪ ተደርጓል። 31 መጽሐፍት በ94,544 ቅጅ በተለያዩ ቋንቋዎች ታትመው ተሰራጭተዋል። በአንድ መቶ ሰባ ሶስት የአብነት ትምህርት ቤቶች ለሚገኙ ሁለት መቶ ሰላሳ ዘጠኝ መምህራንና ለሁለት ሺ ሁለት መቶ ሀያ ደቀ መዛሙርት ብር አስር ሚሊዮን ሰባት መቶ አስራ ሶስት ሺ ዘጠና ብር ወጪ ተደርጎ ወርሃዊ ድጎማ ተደርጓል። በአባ ጊዮርጊስ የዘጋ ስጫ ነጻ የትምህርት እድል ተጠቃሚ ለሆኑ ሰላሳ ሰባት ደቀ መዛሙርት ብር አራት መቶ ሀያ ሰባት ሺህ ዘጠኝ መቶ አርባ አምስት ብር ወርሀዊ ድጋፍ ተደርጓል። አራት አዳዲስ የአብነት ትምህርት ቤቶች የተቋቋሙ ሲሆን ትምህርታቸውን ያጠናቀቁ ደቀ መዛሙርት ተመርቀዋል። በወቅታዊ ችግር ጉዳት ለደረሰባቸው በትግራይ ና በሌሎች ክልሎች ለሚገኙ ገዳማትና አብነት ትምህርት ቤቶች ብር ስድስት ሚሊዮን ስምንት መቶ ሰላሳ አራት ሺህ አንድ መቶ ድጋፍ ተደርገዋል። በምስራቅ ወለገ ሀገረ ስብከት በምስካበ ቅዱሳን ዑራኤል አቡነ ሳሙኤል ገዳም የአብነት ትምህርት ቤቶች ለአርባ አዳሪ ተማሪዎች ህንፃ በብር ስምንት ሚሊዮን ስምንት መቶ ሰባ ሺህ አራት መቶ ሰባት ብር ከሀያ አምስት ተጠናቆ ተመርቀዋል። በሰሜን ጎንደር ሀገረ ስብከት የቅዱስ ያሬድ ሁለገብ የገቢ ማስገኛ ፕሮጀክት ግንባታ ብር 23 ሚሊዮን 21 25 ብር ከ40 ሳንቲም ወጪ ተደርጓል። ለምዕራብ ኢትዮጵያ አብያተ ክርስቲያናት ገቢ ማስገኛ ለምዕራብ ኢትዮጵያ አብያተ ክርስቲያናት ገቢ ማስገኛ በበደሌ ከተማ ሁለ ገብ ህንፃ ግንባታ ብር 16 ሚሊዮን 671 804 ከብር ከ53 ወጪ ተደርጓል። ማጠቃለያ፦ በቤተ ክርስቲያናችን መዋቅር የሚገባውን ያህል ባይሆንም እድገት መመዝገቡ በምናየው የኑሮ ውድነት ወቅታዊ የሆነው ሀገራዊና ዓለም አቀፍ ሁኔታ ውስጥም ሆነን በበጀት አመቱ የቤተ ክርስቲያን መስፋፋት የሐዋርያዊ ተልእኮ መጠናከርና የገቢ እድገት ተመዝግቧል። በቅዱስ ሲኖዶስ ውሳኔና በቅዱስነታቸው ሐዋርያዊ አመራር የትምህርት ተቋማት እድገት፣ በርካታ ወጣቶች ከአብነትና ከከፍተኛ ትምህርት ተቋማት መመረቅ፣ የሰንበት ትምህርት ቤት መማሪያ መጻሕፍትና መጻሕፍት በወጥነትና በማዕከል ተዘጋጅተው በየቋንቋው መተርጎም፣ በመምሪያዎች የሥልጠና መድረኮች መዘጋጀት፣ የሰበካ ጉባኤና የስብከተ ወንጌል መጠናከር በጋራማት ትብብርና የቤተ ክርስቲያንን አእምሯዊ ሀብትና መብት ለማስከበር የተደረጉ ጥረቶች በቅዱሳት መጻሕፍት ስርጭትና በማህበራዊ አገልግሎት የታዩት እድገቶች ተጠቃሽ ናቸው። በኮሪደር ልማት እየተፈጠሩ ያሉት መልካም እድሎች እንደተጠበቁ ሆነው በፈረሱት ሕንፃዎች ምትክ ለመገንባት ያረጁትን ለማሳደስ የተደረጉት ጥረቶች በአዎንታዊነት የሚታዩ ሲሆን በተለይም ከአዲስ አበባ ከተማ አስተዳደር ጋር ተቀራርቦ በመስራት አንድ ህንፃ ሙሉውን በመንግስት ወጪ በጥራት ተሰርቶ ለመረከብ መቻላችን አበረታች ሆኖ ተመዝግቧል። በአንጻሩ በእቅድ ላይ የተመሰረተ ሪፖርት አለመቅረቡ አሁንም በተለመደው መንገድ ብቻ እየሄድን በዙሪያችንን በዙሪያችን እየተለወጠና እየቀደመን ያለውን አሰራር ግምት ውስጥ አለመስገባታችን በቁጥጥር ግኝት መሰረት በርካታ አህጉረ ስብከትና ተቋማት አመታዊ የንብረት የውጪና ገቢ ቁጥጥር አለመካሄዱና የአሰራር ክፍተት መኖሩ መታረም የሚገባቸው ክፍተቶች ሆነዋል። በወቅታዊ ችግር ምክንያት ባለፉት ሶስት ዓመታት 11 አህጉረ ስብከት ሪፖርት አለማቅረባቸው አሳሳቢ ጉዳይ ውስጥ መሆናችንን ያሳየናል። ከዚህም ጋር በሰላም ግንባታ በሀገራዊ መረጋጋትና በቤተ ክርስቲያን አንድነት አንድነት ልዩ ትኩረት አድርገን አለመስራታችን ሊሰመርበት የሚገባ ሆኖ ይገኛል። ይህ እንደ ተጠበቀ ሆኖ በቅጽበተ በእቅበተ እምነትና በስርዓተ ቤተ ክርስቲያን ሐዋርያዊ ትውፊት ጠብቆ ማገልገል ይህ እንደተጠበቀ ሆኖ በቅበተ እምነትና በስርዓተ ቤተ ክርስቲያን ሐዋርያዊ ትውፊት ጠብቆ ማገልገል በሁሉም መደበኛ የቤተ ክርስቲያን ተልእኮ ከምንፈጽማቸው ግዴታዎቻችን በተጨማሪ በበጀት ዓመቱ የእቅዶቻችን ግቦችና ከወቅታዊ አንገብጋቢ የሆኑ ከፍተኛ ቦታ ተሰጥቷቸው ሊሰሩ የሚገባቸው ወሳኝ ጉዳዮች በማንሳት ዘገባችንን ለማጠናቀቅ እንሞክራለን። ሀገራዊ ሰላምና መረጋጋት የመላው ህዝባችን ሁለንተናዊ ደህንነት፣ የቤተክርስቲያናችን አንድነት ከመቼውም በላይ በልዩ ትኩረት ልንሰራው የሚገባን ለነገ የማይባል ተግባር ነው። ሰላምንና አንድነትን ማምጣት ብፁዓን ገባርያነ ሰላም እንዳለው የእግዚአብሔር ልጆች የሚያስብለን፣ በሁሉም ዘንድ የሚያስከብረን የልዕልናችን መሰረት ነው። ስለሆነም የራቁትን በማቅረብ የጠፉትን በመፈለግ የተጣላውን በማስታረቅ የታላቋን ቤተክርስቲያን ክብር ማስጠበቅ ዋና ግባችን ይሆናል። በዚህ ዓመት ስብከተ ወንጌልና ሐዋርያዊ ተልእኮን በማጠናከር የገጠሪቱን ቤተክርስቲያን ማዕከል አድርጎ መሰማራት፣ በየቋንቋው ማስተማር፣ የተዘጋ አብያተ ክርስቲያናትን ማስከፈት፣ የተዳከመውን አገልግሎት ማጠናከር የገዳማትንና አብነት ትምህርት ቤቶችን ሕልውና ማጠናከር ሌላው አንገብጋቢ ተልዕኳችን ሊሆን ይገባል። የቅድስት ቤተ ክርስቲያንን አጠቃላይ አስተዳደራዊ አሰራር ማዘመን ዘመኑን በሚዋጅ ተጠያቂነት ያለው ሁለንተናዊ እድገትን ሊያመጣ የሚችል የሰበካ ጉባኤ አደረጃጀትን በጥብቅ ማደራጀት እጅግ ዘመናዊ የሆነ የገንዘብና የሀብት ብክነትን ማስቆም የሚችል የአስተዳደር ፋይናንስ ስርዓትን በአስቸኳይ በመዘርጋት ቤተ ክርስቲያንን ከጥፋት አገልጋዩን ከስደት መታደግ ቅድስት ቤተ ክርስቲያንን ከልመና የሚያወጣ ማህበራዊና ልማታዊ ተልእኮዋን የሚያሳድግ የኢኮኖሚ ልማቷን ማዕከል ያደረገ ስራ መስራት ከሁሉ በላይ ወቅታዊና አንገብጋቢ ጉዳይ ነው። ዛሬ ሳንሰራው ካለፍ መልሰን የማናገኘው እድሉ ካመለጠን ሮጠን የማንደርስበት ወቅት ላይ እንገኛለን። በአዲስ አበባ በፈረሱት ሕንፃዎች ምትክ በተሰጠው ቦታ ላይ በአስቸኳይ ግንባታ ማከናወን በየአህጉረ ስብከቱም ካለው ፈጣን ልማትና እድገት ጋር የተጣጣመ ስራ ከተቻለም ከፍ ያለ ስራ መስራት የተጀመሩትም ማጠናቀቅ የተማከለና የተናበበ ልማት ማከናወን የህልውና ጉዳይ ነው። በመጨረሻም ዘመኑ የደረሰበትን ቴክኖሎጂ መሰረት ያደረገ የብዙሃን መገናኛና የህዝብ ግንኙነት፣ ሁሉን አቀፍ የአስተዳደር የተቋማት ትስስር፣ ዓለም አቀፍ ስምሪት፣ ቅድስት ቤተ ክርስቲያን በቦታና በጊዜ ያልተገደበ ተደራሽነት እንዲኖራት ማድረግ የወቅቱ ወሳኝና ለነገ የማይባል ተግባር ነው። ስለሆነም የዘመኑን ሂደት እያነበብን ወቅቱ ከሚፈልገው በላይ ተጠናክረን የቤተ ክርስቲያንን አሰራር በላቀ መሰረት ላይ አደራጅተን ልዕልናዋን አስከብረን የተቋሟን ሕልውና አስጠብቀን የአገልጋይ ልጆቿን መብትና አኗኗር በማሻሻል የተሻለ እድገት እንድናስመዘግብ አምላከ አበው እግዚአብሔር ይርዳን በማለት ያለፈውን ዓመት አስፈጽሞ በደህና ያገናኘን አምላክ ሀገራችንን ሰላም አድርጎ የቤተ ክርስቲያናችንን አንድነት ጠብቆ ለመጪው ዓመት በሰላም ያድርሰን እንላለን። ወስብሐት ለእግዚአብሔር። አሰግናለሁ እናመሰግናለን። ቅዱስ ብፁዕ ወቅዱስ አባታችን፣ ብፁዋና ስራ አስኪያጅ፣ ብፁዋና ጸሐፊ፣ ብፁዋና ሊቃነ ጳጳሳት ክቡራን የጉባኤው ታዳሚዎች ከዚህ ቀጥሎ ያለው መርሃ ግብር የሻይ እረፍት ጊዜ ይሆናል። ከተቀመጠው ሰዓት እንግዲህ ሁል ጊዜም እንደዚሁ ልፍ ልፍ እያለ ነው የሚሄደው። አሁን ለ ሃያ አምስት ደቂቃ የሻይ እረፍት ጊዜ ይሆናል። ለ ሃያ አምስት ደቂቃ የሻይ እረፍት ቦታ የሚሆነው ሶስት ቦታ ተዘጋጅቷል። አንደኛው የብፁዕ ቅዱስ አባታችንና የብፁዓን አበው ሊቃነ ጳጳሳት